ጊዜ ውስጥ አስቀምጬ ወይኔ እሷ ወይኔ ለኔ ካላ የዛብር ዛሬ የመጨረሻ ጊዜ በቃ ራስን አጠፋለሁ ብዬ ተስፋ ቆርጬ ነው። ኮመጣው ሲመጣው ስብከት የኔ ነው ሪሱስ የኔ ነው በቃ እንዳለ ሕይወቴ ነው ማለት ነው። ዩቲዩብ ላይ መዝሙር አለው። እስከ አሜሪካ ድረስ አገልግሎ የመጣ ሰው ነው። ተስፋ ቆርጦ ራሱን ለመግደል ይሄን ይዞ መጥቶ ነው እዚህ በመልዕክት እግዚአብሔር አውጥቶ፣ አልቅሰው፣ አልቅሰው፣ አልቅሰው እነሱ ቤት ኪራይ መክፈያ አጥተው መዝሙር እንኳ በቤት እንዳይዘመር የሚከለክል ሰው እንደሆነ ነው። ይህን ሁሉ አርጎ እኛን ላቆመው ልል ብላችሁ እግዚአብሔርን አመስግኑ። አሁን ለቅሶ አልቋል።